በነገራችን ላይ ብዙ ዩኒቨርሲቲ አንድ ሳንቲም ዩኒቨርሲቲ ለመገንባት ከወርልድ ባንክ መጥቷል። ዋን ኦፍ 14 አካባቢ ነጥቦች አሉ። የዋሽንግተን ኮንሰንሰስ ይባላሉ። ትሬድ ሊበራላይዜሽን፣ ፕራይቬታይዜሽን ወዘታ አንዱ ኮስት ሪካቨሪ። ኮስት ሪካቨሪ ማለት ኤቭሪ ኤክስፔንዲቸር ኦን ፐብሊክ ኢንፍራስትራክቸር ካልኩሌት የሚደረገው ሪካቨርድ ይሆናል ተብሏል። ሶ አ ጋቨርንመንት ሃዝ ኖ ቢዝነስ አንቺ ቆረር የሚባል ቦታ ሪሶርስ የሌለበት አካባቢ ላይ መንገድ የመስራት ግዴታ ያለበት። ሪሶርስ ማለት በአጭር ጊዜ ውስጥ ብዙ ሀብት የሚያስገኝ ማለት ነው። ለምሳሌ እንደ ወርቅ ወዘተ። ሶ ገበሬ ማሳ የገበሬ ማሳ ድንገት ምርታማ ሊሆን ይችላል ተብሎ ለገበሬ ተብሎ መንገድ መስራት የለበትም። በወርልድ ባንክ ቋንቋ አክሳሪ ነው ይሄ። ምክንያቱም መነሻ የዋሽንግተን ኮንሰንሰስ ከ1970 በኋላ ያለ የሊኒወር ራስ የኒውሊበራል ትንታኔ ነው መነሻው every dime needs to be put to

በዚህ ደረጃ በሚሊዮኖች የሚቆጠሩ ሰዎችን ባንድ ወደ እውቀት ስትሪም ውስጥ ካላስገባን በስተቀር በጣም ዶንቲንግ የሆነ የድህነት ደረጃ ባለው ሀገር ውስጥ ወደንም ጠላንም ለውጥ የምናመጣው ይሄንን ማድረግ ስንችል ብቻ ነው ነው ሶ ሂዩጅ ኢንቨስትመንት መንግስት ሲያደርግ መጨረሻ ላይ ብዙ ማበደር እምቢ እያሉ አላግባብ ገንዘብ እያባከናችሁ የራሳችሁ የምትሸፍኗቸውንም ነገሮች ማቺንግ የሚባል አለ ማች ማድረግ ካልቻላችሁ ትምህርት ላይ ብቻ ገንዘብ እያባከናችሁ አንሰጥም ሲባል መጨረሻ መንግስት አፍተር 12 13 ይርስ ኮስት ሼሪንግ የሚባል አረንጅመንት ይጀመራል። ኮስት ሼሪንግ ሁላችሁም በኮስት ሼሪንግ ያለፋችሁት ሆናላችሁ። እዚህ ግባ የሚባል ሳንቲም ነው ተብሎ አይወሰድም። ግን እንደ ኢትዮጵያ አይነቱ ሀገር ነፃ ቴርሸሪ ኤጁኬሽን ካልሰጠህ በስተቀር በኒዮ ሊበረሉ ይሄም ማርኬት ያቅርበው ብለህ ካስቀመጥክ ለመሀይምነት መሀይምነት ተፈርዶባቸው የሚኖሩ በርካታ አስር ሚሊዮኖች ይኖራሉ። ኢቭን አሁን በመንግስት ማሲቭ ኢንቨስትመንትም ጭምር በሚፈልገው ፍጥነት እየተሰራ ነው ተብሎ ብሎ ሊወሰድ አይችልም። በትምህርት ላይ ያለው ሂውጅ ኢንቨስትመንት ያለ ልማታዊ መንግስት አስተሳሰብ በፍፁም ይመጣል ይች ቢኮዝ አክሳሪ ነው። በዋሽንግተን ኮንሰንሰስ ቋንቋን ዳውን ራይት ኪሳራ ነው፣ ግን በዚህ በልማታዊ መንግስት እምነት መንገድ በመሰራቱ ምክንያት በሶስት ዓመት ጊዜ ውስጥ የመንገዱን ሂሳብ ባትመልስም ፕሮፌሰር ክንዲያም ጋር እናወራ ነበረ። ኢህአዴግ ማጥቃት የፈጸመባቸውን አካባቢዎች በሙሉ መንገድ መጀመሪያ መስራት ጀመሩ፣ እና ከላሊበላ ዋድላ፣ ላንታ፣ ከወረህመኑ ወረሉ፣ መርሃ ቤቴ፣ ዓለም ከተማ መርሃ ቤቴ የብዙ ነገስታት ሀገር ነው። የብዙ ምንድነው ደጃዝማች መሳፍንት። መኪና የሚባል ገብቶበታል፣ ሚዳ ምናምን እስከ ቅርብ ጊዜ ድረስ በ10 ብር በ12 ብር ነው ሙክት የሚገዛው ነው የሚባለው። መንገድ መስራት ሲጀመር ብዙዎች ማማረር ጀመሩ። አንደኛ ጓደኛ ያኔ ሱር ኮንስትራክሽን ኃላፊ ስለነበረ ምን ይላል፣ አይ ሰው ያማረረ በጣም ያሳዝናል። ሙክት ወደ ትግራይ ሊወስዱብን ነው ይላሉ። አላለክ ለምን ትበታማራል አልኩት። ሙክቱን የሚሸጠው ያ ገበሬ አይደለም ወይ? ድሮ ሲፍሊስ ያረውት ነበር፣ በ12 ብር ሲበዘብዙት ነበር። አሁን ወደ ትግራይ መሄድ ከጀመረ 120 ብር የሚገዛ ሰው ተገኝቷል ማለት ነው። ቱ ዛት ኤክስቴንት በመንገዱ መሰራት ምክንያት ፈርስት ኢን ፎርሞስት ተጠቃሚ ዘ ያለ ገበሬ ነው። ምክንያቱም ለላ ለረባው ሙክት ያንን በብላሽ ይጥለው የነበረን ሙክት አሁን የተሻለ ገቢ ሊያገኙበት ይችላል። ሶ ዳት የዴቨሎፕመንታል ስቴት አሳምሽን ነው። በሰራሁት መንገድ ኢሚዲየትሊ ሪኩፕ ማድረገው የኢንቨስትመንት ሪተርን የለም፣ ግን መንገዱ በመሰራቱ ምክንያት ፕሮፌሰር ሙትኮ ያውቃል ሰፋሪዎች ወደ ምዕራብ ሄደን ጥናት እናጠና ነበር። ሰፋሪዎች ነበሩ፣ ከአድዋ ገጠር፣ ከቆላተን ቤን ወዘተ የሄዱ ሰፋሪዎች ትንንሽ ከተሞች ተመስርተዋል። አሁን ትልልቅ ሆነዋል እና ስንጠይቃቸው ብዙ ጭነዋል፣ እንትን ብዙ መንገድ ዳር ስለሆነ ብዙ ሰሊጥ ምንድነው? አይ 600 ገባ ሺህ ብር መግባቱ አይቀርም ብለን ይሄ ብዙ 14 ኢየርስ ባክ ላይ ሺህ ብር መግባቱ አይቀርም ብለን ብለው ደርድረዋል፣ የሰውም ገዝተው ነው it it could have been ካንቲን ከብል ከዛ በፊት እና ምን አሉኝ? ኖ ኖ ኖ አንድ ሺህ ብር ስለሚገባ አሁን መቆየት ይችላሉ። ምክንያቱም ገበሬ በቆሎ ጭኖ አህያ ጭኖ ገበያ ሄዶ ተሟግቶ ነጋዴው እምቢ ካለው ጭኖ ተመልሶ ሊሄዳ ይችላል። በብላሽ ነው ሸጦት የሚመለሰው ማለት ሩቅ ቦታ ነው። መንገድ ዳር ሴትልመንት ሲፈጠሩ መንገዱ ወደ ገበሬው ሰፈር መግባት ሲጀምር በአሳምሽን እስ በገበሬ will have <muchas> a much better bargaining position እዛን ነጋዴው ነው አሁንም ቢሆን ኢንፎርሜሽን አሲሜትሪው አሁን ሞባይል በመኖሩ ምክንያት ውቅሮ ያለ ሰውዬ ቲማቲም ዝም ብሎ ተሸክሞ መጥቶ እዚህ ለፍቶ ከሚውል ዋጋውን አውቆ ወደ አይ ቢ ቤተር ኦፍ ሴሊንግ ኢት ውቅሮ ከገጠር ወጥቼ ውቅሮ ብሸጦ ይሻላል ወይስ መቀሌ ወስጄ የተሻለ ፕራይስ ባገኝ የሚል ነገሮች ይፈጠር ያመጣል። ነው ሰው የዲቨሎፕመንታል ስቴት አሳምሽኑ ይሄ ነው ነው ለሶሻል ዴቨሎፕመንትም ለኢኮኖሚክ ዴቨሎፕመንትም ብለን ምን ሰራቸው ማሲቭ ኢንቨስትመንት ስራዎች ተወደደ ተጠላም የህዝቡን ኑሮ